ለማንኛውም ሀይሚና ብሩኬ እናንተ የቦህናችሁ ማንም ሰው መጥቶ እንደፈለገ ካረገ እንደፈለገ ከተናገረ እንደፈለገ ከዘለለ እንደፈለገ ከፈነጨባችሁ በኋላ የፈለገውን አልሳካ የፈለገው ነገር አልሳካ ሲላቸው መጥተው ይቅርታ ይላሉ። አዎ እኛ እናንተን፣ በእናንተ ዙሪያ ያሉ ሰዎችን ወይም ደግሞ የእናንተ ጓደኞችን የመጥላት አባዜ የለብንም። የሆነ ሰው መጥቶ እንደፈለገ ከሆነ በኋላ መጥቶ ይቅርታ ሲላችሁ ለእንዴት እንዴት፣ ለምን ምናምን ስንል በጣም ብዙ ቅሬታ ይቀርብብናል። አንቺ ምን አገባሽ? እነሱ ይቅርታ ልብ ስላላቸው ነው። እነሱ መልካሞች ናቸው። እነሱ ጥሩዎች ናቸው። ምናምን ምናምን፣ እናቃለን እነሱ ጥሩዎች ናቸው። እነሱ መልካሞች ናቸው። ይሄ ማንም ያውቃል። የጨረቃ ፋሚሊ በጠቅላላ የሚያውቀው ነገር ነው። ገባችሁ? ግን የሆነ ሰው መጥቶ እንደፈለገ ከሆነ እንደፈለገ ካደረገ የፈለገውን ከፈጸመ በኋላ መጥቶ ይቅርታ የሚጠይቀው እኔ ብዙ ጊዜ ነው፣ በነገራችን ላይ የምለው ከምን የተነሳ ነው፣ ለምን እንዴት፣ መጀመሪያስ ለምን እንደዛ አይነት ውስጥ ገባ? በተደጋጋሚ ሲሆን በተለይ ማለት ነው ጥያቄ ውስጥ አስገቡ እና አሁን ላስተላልፍ የመጣሁት ነገር ቢኖር ማስጠንቀቂያ ነው። ማለት ያው ያሳስበናል መቼም የልጆቻችን ነገር። እኔ እንጃ ጠላታቸው እንደዚህ ከበዛ ወደፊት እንዴት ነው ታዲያ? ሰው መኖር ካልቻለ ማንንም ሳይነኩ ምንም ሳያደርጉ በራሳቸው ሙድ መኖር ካልቻሉ ታዲያ ምንድን ነው እስኪ የሚደረገው? ይሄ ነገር ለማንኛውም ይሄ ወሬ ዝም ብሎ እንዳልተወራ ላስጠነቀቃችሁ ነው የመጣሁት። የጨረቃ ፋሚሊ በጠቅላላ ልታውቁት ልሰሙት የሚገባ ነገር ነው። እውነቴ ነው። ሼር አድርጉ፣ እነ ሀይሚን ጋር ይህ ድረስ ሼር አድርጉ። ምክንያቱም ይጠንቀቁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይም ያለው እግዚአብሔር መስገን በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድ የጨረቃ ፋሚሊዎች፣ ትላንትና እንግዲህ በብሩኬ እና በሀይሚ ጋር የተደረገውን ነገር አይታችኋል። እንግዲህ ብሩኬ እኔ እንኳን ሶሻል ሚዲያ ላይ አልነበርኩም። ትላንትና ትላንትና ብቻ ሳይሆን ሰሞኑን በጠቅላላ እየተመቸኝ ስላልሆነ ወደ ሶሻል ሚዲያ ብዙም እየገባሁ አይደለም እና ብሩኬ ተወጋ የሚባለውን ወሬ አልሰማሁም። ነገር ግን ያው ሀይሚዬ እንደተናገረችው ትላንትና ብሩኬ ተወጋ የሚባል ወሬ ቤተሰብ ድረስ እንደደረሰ እንግዲህ በምሬትና በሀዘን ነው የተናገረችው እንባ እየተናነቃት እንበዋን መቆጣጠር እስኪያቀታ ድረስ እባካችሁ። ታውን ምን አደረግንኛ? እኛ ምን አጠፋን? ብሩኬስ ምን አደረገ? እኔስ ምን አደረግኩኝ? ምን አጥፍተን ነው ይሄ ሁሉ ነገር በእኛ ላይ የሚደረገው ብላ እንግዲህ ምር ብላ ተናግራለች። እኔ ቆንጆ እንበዋ እየተራነቃት ነው የተናገረችው እና ውድ ቤተሰብ፣ አሁን ልጠይቃችሁ የምፈልገው ጥያቄ ይሄ ነገር ዝም ብሎ ነው ወየ ተወራው በምን እንዴት ሊወራ ቻለ የሚለውን በደንብ ጥያቄ ውስጥ አስገቡ። እውነቴን ነው የምላችሁ፣ ሀይሚና ብሩኬ ምንም እንኳን እነሱ ሰው ላይ ባይደርሱ፣ ምንም እንኳን እነሱ ሰውን ባይነኩ፣ ምንም እንኳን እነሱ ጨዋ ቢሆኑ፣ ነገር ግን የኛ ሰው ስታድጉ፣ ስትለወጡ፣ ስትበልጡ አይወዱም እና እነዚህ ሁለት እንቁዎች ደግሞ በሚዲያው ዘንድ እጅግ ተወዳጆች፣ እጅግ ተፈላጊዎች፣ እጅግ የነገሱ ልጆች ናቸው። እና እንግዲህ በእነዚህ ልጆች ደግሞ የማይቀና የለም። ያው እኔ እንጃ ሰው ወደ ሴጣንነት ተቀይሯል ብዬ እስከማስብ ድረስ ማለት ነው። ምክንያቱም እንግዲህ የሰው ልጅ ፍቅር ማይወድለት፣ የሰው ልጅ ጥሩ ነገር ማይወድለት የለም ሰው ከተባለ ማለት ነው። ግን እንግዲህ ሀይማሯችንን ሴጣን ከተቆጣጠረው፣ አእምሯችን ውስጥ ሴጣን ከነገሰ እንግዲህ ሰውኛነታችን ቀርቶ ሴጣንኛ ከሆነ እያሰብን ያለ ነው። ምንም ማድረግ ይቻላል። እነሱ ማድረግ ያለባቸው መጠንቀቅ ብቻ ነው። ይሄ ነገር ለምን ተወራ? እንዴት ተወራ? ማን አወራው? እንዴ እውነት በወሬ ብቻ የሚያልፍ ነገር ነው ወይ ይሄ ነገር? በወሬ ብቻ መታለፍ የሚችል ነገር ነው ወይ ይሄ ነገር? እስኪ ንገሩኝ ውዶቼ፣ ንገሩኝ እስኪ። እስኪ እናንተ ዝም ብላችሁ አስቡ። ዝም ብሎ የተወራ ይመስላችኋል? ያላንዳች ምክንያት ይህንን ነገር የእውነት ወሬ በወሬ ብቻ የሚተውት ይመስላችኋል? አስበውትስ እንደው እንዴ እንዳደረጉት እኮ ቁጠሩት ውዶቼ አስባችሁታል? ያቺ ምስኪን እናቱ ይህን ነገር ስሰማ ምን ሊሰማት እንደሚችል አስባችኋል? እና እናቱን አልገድሏትም? ታዲያ እናቱን የገደሉ እሱን ከመግደል ወደኋላ ኋላ ይላሉ ብላችሁ ነው? እሱን እንደዚህ ይሄን ሲጀመር ማለት ነው የሆነ ሰው ወሬ፣ እንደዛ አይነት ወሬ የሚያወራው ያሰበውን ነው። በልቡ ያለውን ነው የሚያወራው። ምናልባት ይሄን ያወራውን ሰው ራሱ እኔ ችላ ተብሎ ማለፍ አለበት ብዬ አላስብም። ከየት አመጣችሁት ወሬውን? እንግዲህ እኔ እንደነገርኳችሁ ብሩኬ ተወጋ የሚባል ወሬ እስካሁን ድረስ ሚዲያ ላይ አልሰማሁም። እስከዛሬ ዛሬ ቲክቶከሮችም ዩቱበሮችም ይዘው ያሯሩጡ ነበረ፣ እንደዚህ አይነት ወሬ ቢሰማ ማለት ነው። ግን ይሄ ነገር ስራዬ ተብሎ ታቅዶ ታስቦበት ቤተሰብን ለማሸበር እንዲሁም ደግሞ እሱንም የተመኙትን ነው ያወሩት። ገቧችሁ? ሶ ሀይሚና ብሩኬ ሰው ይወደናል ወይም ደግሞ ጠላት የለንም እኛ ሰው ላይ አንደርስም ብላችሁ አትዘንጉ። እጅግ በጣም ትልቅ ጥንቃቄ ያስፈልጋችኋል፣ በተለይ ይሄ ወሬ ከተወራ ወዲህ። ምክንያቱም የሆነ ሰው ወሬ የሚያወራው ያሰበውን ነው እና እባካችሁ፣ ባካችሁ በድንግል ማርያም ስም ይዣችኋለሁ፣ ሼር አድርጉላቸው። በቃ ሰው አይመኑ። ሰባት ተመኑ ውብዬ ስናገር፣ እኔ እንደውም ትቻለሁ። እንደዚ አይነት ነገር አሁን ላይ አሁን ላይ ትቻለሁ። አንቺ ከሰዋር እንደ ተበጠር ብዙ ኮሜንታተሮች ይሰድቡኝ ነበር፣ ብዙ ኮሜንታተሮች ይናገሩኝ ነበር፣ ብዙ ኮሜንታተሮች ብዙ አስተያየቶች ይሰጡኝ ነበር። እውነቴን ነው፣ ግን እኔ ትቻለሁ። አሁን ላይ እንደዚ አይነት ነገር ትቻለሁ። ግን ደግሞ የተናገርኳት ነገር ዞራ ስትመጣ በጣም ይገርመኛል እና በእርግጥ ከሰው በላይ ጠባቂ ፈጣሪ ነው። ጠባቂ እግዚአብሔር ነው። ጠባቂ የፈጠረን አምላክ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁንም ቢሆን ክፉውን ሁሉ ያረቅላችሁ እመብርሃን፣ እሷ ከጎናችሁ ጥላ ከለላችሁ ናችሁ። ሰው አወራ አወራ ማለት አደረገው ማለት አይደለም፣ ግን ደግሞ ማውራት ከማድረግ አይተናነስም። ማለት ምክንያቱም የሰው ልጅ ያሰበውን ነው የሚያወራው። ገባችሁ? ከመሬት ተነስቶ ይሄ ወሬ አልተወራም እና ልትጠነቀቁ ይገባል። እራሳችሁ ብልጡ ልትሆኑ ይገባል። ጨረቃዎች እባካችሁ በጣም እኔ እንጃ እኔ በጣም ታምኔሉን አይቼ ትላንትና ማለት ነው። እግዚአብሔርን እንደ አታምኖኝም እጅ እየተንቀጠቀጠ ነው የከፈትኩት ቪዲዮውን። ብሩኬ በሰለስ ተወጋ የሚለው ርዕስ ራሱ እንደ ለምን ተጻፈ ሁሉ ብዬ እንትን አልኩኝ። በኋላ ቪዲዮውን ሳየው ማለት ነው። ምክንያቱም ብዙ የሚጨነቅ ሰው አለ፣ ስለነሱ በጣም ብዙ የሚያስብ ሰው አለ፣ ብዙ የሚያለቅስ ሰው አለ። ስለዚህ እንዴ ልብ ድካም ያለበት ሰው ቢኖር ውስጥ አጣይልም። ርዕሱን ሳየው በጣም ነው የደነገጥኩት። ርዕሱ ሁሉ ለምን ይሄ ለምን መደረግ የለበትም ሁሉ ብያለው እና ብዬ ፈጣሪ ጠብቅህ። ሀይሚዬ የኔ ቆንጆ በጣም ነው የምወድሽ። መብራን ትጠብቃችሁ። እሷ ግን እንደው ልትጠነቀቁ ይገባል። እባካችሁን ሰው አትመኑ በቃ። እኔ የፈለገ ነገር ቢሆን ለምን ለምን እንዲሁ እኔ እንጂ ጓደኛ ገለመሌ ማንም ይሁን ስትበልጡት አይወድም። በቃ ዝቅ እንድትሉ ነው የሚፈልገው። እናንተ እናንተ ደግሞ ማንንም እየጣሳችሁ እየሄዳችሁ ነው፣ እየነገሳችሁ ነው። ስለዚህ ሁሉንም በልጣችኋል። ስለዚህ እናንተን ዝቅ ለማድረግ የማይሰራ ስራ የለም። እባካችሁ፣ ስለ ድንግል ማርያም ተጠንቀቁ። ስማ